በኢትዮጵያ የኤሌክትሮኒክ ሚዲያ ታሪክ በተለይም ከራዲዮ መምጣት ጋር ተያይዞ ህዝብ የሚያዘወትረው አንድ ልምምድ ነበር፤ በየአደባባዩ የተሰቀሉ ማይክሮፎኖችን ከቦ ከሀገር ውስጥና ከዓለም የተሰበሰቡ መረጃዎችን መኮምኮም። እነዚህ መረጃዎች በዘፈቀደ የተደራጁም አልነበሩም። የዘመናዊ ጋዜጠኝነት ስነ ምግባርን የተከተሉና ኩልል ካለ ድምፅ ጋር ፈሰው ወደ አድማጮቻቸው የሚደርሱ እንጂ። ታዲያ ከእነዚህ ጥንቅቅ ያሉ መረጃዎች ጋር ተያይዞ ስሙ የሚነሳ ከጋዜጠኝነት መርሆች ዝንፍ ላለማለት ሲጥር የታሰረ የተንገላታ ብዙ ዋጋን የከፈለ መረጃ የተጠማውን ህዝቡን በመረጃ ያጠገበ ጋዜጠኛ ደራሲና ዲፕሎማትን ታሪክ ወደ እናንተ ልናደርስ ወደድን። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። እኚህ ሰው አገሪቷ ላይ እንደ ልብ የመናገር መብት በተገደበበትና ሚዲያ የንጉሱንና በዙሪያቸው የሚገኙ ሹማምንትና ቤተሰቦቻቸውን ውሎና ተግባር ለሰፊው ህዝብ ከአድናቆትና ሙገሳ ጋር ለማሳየት የሚውል መሳሪያ ሆኖ በሚያገለግልበት በዚያ ዘመን ህዝብ ሊያውቃቸው የሚገቡ ሌሎችም ጉዳዮች አሉ በማለት ለኢትዮጵያ ሚዲያ ሰፋ ያለ የትኩረት አቅጣጫን ያመላከቱ፣ ጋዜጠኝነትን ከፍ አድርገው ይሰቀሉ ግለሰብ ናቸው። አህዱ ሳቡሬ በዚህ ተግባራቸው ይመስላል ሰምና ወርቁ ነጋድራስ ተሰማ እሸቴ በአንድ ወቅት አህዱ ሳቡሬ አጠገበኝ ወሬ በማለት ላበርክቷቸው የሚሆን መንቶን የተቀኙላቸው። አሃዱ ሳቡሬ በሐረርጌ ጠቅላይ ግዛት አዲጋና በተባለች መንደር ውስጥ መወለዳቸውንና በዛ ስፍራ ማደጋቸውን በተለያዩ ቃለ መጠይቆቻቸው ገልጸዋል። ያቺ ትንሽ መንደር ለባቡር ንግድ እንቅስቃሴ እጅግ የቀረበች መሆኗና በወቅቱም የነበረው የባቡር እንቅስቃሴ ከፈረንሳዮች ጋር የተሳሰረ በመሆኑ፣ ብሎ በስምንት ዓመት ዕድሜያቸው አባታቸው በሞት ሲለዩዋቸው ለአንድ ሚስተር ሳቡሬ ለተባለ ፈረንሳዊ የአባታቸው የቀድሞ አሰሪ በማደጎ መሰጠታቸው የፈረንሳይኛ ቋንቋን አቀላጥፈው እንዲናገሩና በቋንቋው እንደ ልብ እንዲራቀቁ አስችሏቸዋል። ገና በልጅነታቸው የአብነት ትምህርትን ጥንቅቅ አድርገው ተምረው ያደጉ ሲሆን በአሳዳጊያቸው አማካኝነት የገቡበት የፈረንሳይ ትምህርት ቤት ጣሊያን ኢትዮጵያን በወረረችበት ወቅት በመዘጋቱ በወቅቱ ሀገሪቷ ውስጥ ለሚገኙ የጣሊያን ልጆች በተከፈተ የጣሊያን ትምህርት ቤት በመግባት ትምህርታቸውን ተከታትለዋል። በዚህም የጣሊያንኛ ቋንቋ እውቀታቸው ሊዳብር ችሏል። የአሀዱ ሳቡሬ የስራ ህይወት በጣሊያን ወረራ ዘመን የትርጉም ስራዎችን በመስራት የተጀመረ ሲሆን ጣሊያን ኢትዮጵያን ለቆ ሲወጣ እንደ አዲስ በተቋቋመው የድሬዳዋ ማዘጋጃ ቤት በተለያዩ የስራ መስኮች ተሰማርተው አገራቸውን አገልግለዋል። ከድሬዳዋ በመቀጠል ያመሩት ጅቡቲ ወደሚገኘው የኢትዮጵያ ቆንስላ ጽህፈት ቤት ሲሆን እዛ በነበሩበት ወቅት እየጻፉ በሚልካቸው የተለያዩ መጣጥፎች የኢትዮጵያን ሚዲያ አንድ ብለው ተቀላቀሉ። ይህ የሚዲያ ፍቅርና ፍላጎታቸው ከእድል ጋር ተጣምሮ በ1949 ዓ ም ማስታወቂያ ሚኒስቴር ባወጣው የስራ ቅጥር ማስታወቂያ መሰረት ተወዳድረው በጋዜጣዎችና በራዲዮዎች ላይ የጋዜጠኝነት አሻራቸውን የሚያበረክቱበትን መንገድ ከፍቶላቸዋል። የዛሬቱ ኢትዮጵያ ጋዜጣ ዋና አዘጋጅ በመሆን እንዲሁም በራዲዮ ዜና አቅራቢነት በሰሯቸው ስራዎች በተለይ በ1950ዎቹ ስማቸው ገኖ ነበር። አህዱ ሳቡሬ ጋዜጠኛ ሁሉንም ጉዳይ ነፃና ገለልተኛ በሆነ መነጽር መመልከት አለበት ሲሉ ይወተውጡ ነበር። እርሳቸውም ቢሆኑ ያንን ለመተግበር ብዙ ጥረዋል። በዚህም ምልከታቸው ብዙ ዋጋን ከፍለዋል። በተለይ በ1953 መፈንቅለ መንግስት ወቅት የሰሩት የችሎት ዘገባ ለግዞት የዳረጋቸው መሆኑን ለጋዜጠኝነት ስነ ምግባር ለሚሰጡት ክፍያ አንዱ ማሳያ ነው። እርሳቸው አህዱ ሳቡሬ በኢትዮጵያ ኦብዘርቨርስ ላይ ባወጡት የህይወት ጉዟቸውን ባስቃኙበት ዳሰሳ ላይ ጉዳዩን አስመልክተው ይህም ብለዋል። የ1953 መፈንቅለ መንግስት ለፍርድ ይቀርብ ዘንድ በንጉሠ ነገሥቱ ትዕዛዝ የጦር ወንጀለኞች ፍርድ ቤት ተቋቁሞ ነበር። ታዲያ የፍርድ ቤቱን ችሎት ውሎ እንዲዘግቡ የተመረጡት አህዱ ሳቡሬ የመፈንቅለ መንግስቱን ዋና ተዋናይ መንግስቱ ንዋይን አስመልክቶ በጋዜጣና በራዲዮ ሲዘግቡ የተከሳሹን ትንቢት መሰል የመጨረሻ ቃልና የተከሳሹን ግርማ ሞገስ የተሞላ አቋም በዘገባቸው ውስጥ በማካተታቸው ወንጀለኛ ያሉት ሰው ተሞካሽቶ በሚዲያ መቅረቡ ያስከፋቸው አካላት ወደ አርሲ ጠቅላይ ግዛት ለአምስት ወራት በግዞት ልከዋቸዋል። አህዱ ሳቡሬ ብስለት በተሞላበት ዘገባዎቻቸው በህዝብ የተደነቁ ጋዜጠኛም ናቸው። ዘገባዎች እውነታን ሳይደፈጥጡ ነገር ግን ከአገር ጥቅምና ክብር እንዲሁም ሉዓላዊነት አንጻር የተቃኙ መሆን አለባቸው የሚል መርህ እንደነበራቸው የአንድ ወቅት የስራ ገጠመኛቸው ያሳየናል ጊዜው ኤርትራ ከኢትዮጵያ ጋር በፌዴሬሽን የተቀላቀለችበት ሰሞን ነው። በወቅቱ የኤርትራ ፌዴሬሽን ዋና ስራ አስፈጻሚ የነበሩት ደጃዝማች ተድላ ባህሩ የፌዴሬሽኑ የበላይ ጠባቂ ለነበሩት ግርማዊ ቀዳማዊ ኃይለ ስላሴ በቤተ መንግስት ቀርበው የስራ አፈጻጸም ሪፖርት ያቀርባሉ። የወቅቱ ጀማሪ የቤተ መንግስት ዜና ሪፖርተር የአቀባበሉ ሂደትና የውይይታቸውን ይዘት ሰፋ ባለ ሐተታ ቀረቡ። በጊዜው ማንኛውም ዜና ለህዝብ ጆሮ ከመድረሱ በፊት ሰባት አባላት ባሉት የዜና አጽዳቂ ቦርድ ይገመገም ነበርና ይህም ዜና በተመሳሳይ ሂደት ማለፍ ስላለበት ለቦርዱ ይቀርባል። ከቦርዱ አባላት አንዱ የነበሩት አሀዱ ሳቡሬ በዜና ዘገባው አልተደሰቱም። ምንም እንኳን ጋዜጠኛው ያየውንና የታዘበውን በሀተታ ቢነግረንም፣ ዜናው ለአንድ የአገር መሪ በሚሰጥ የዜና አዘጋገብ የቀረበ ነው። ኤርትራ በፌዴሬሽን የተዋሃደች አንድ የኢትዮጵያ አካል በመሆኗ ደጃዝማች ተድላ ባህሩ እንደ ሌሎች ክፍላት ሀገራት ገዢዎች መታየት አለባቸው እንጂ እንደ ሀገር መሪ መቆጠራቸው አግባብ አይደለም። በመሆኑ ለግለሰቡ በሚመጥን ደረጃ አጥሮ ይቅረብ ብለው ሞገቱ። ቀሪዎቹ የቦርድ አባላት ግን በዚያ አልተስማሙም ነበርና በጉዳዩ ላይ ውሳኔ እንዲሰጡበት የበላይ አለቃቸው ከነበሩት ክቡር አቶ መኮንን ሀብተ ወልድ ዘንድም ደርሶ ነበር። እኚህ የተባ ብዕር ባለቤት በጋዜጣና በራዲዮ ከሚቀርቡ ስራዎቻቸው በተጨማሪ የዓለም መስታወትና የቀዳማዊ ኃይለስላሴ ሥላሴ ፍጻሜና የደርቅ አነሳስ የተሰኙ መጽሐፍትን ለንባብ አብቅተዋል። አህዱ ሳቡሬ ምንም እንኳ ስማቸው ከጋዜጠኝነት ጋር ተያይዘው ቢነሳም በሶማሊያና ጅቡቲ የንጉሠ ነገሥት አምባሳደር አምባሳደርና ልዩ መልእክተኛ ሆነው እስከ 1966 አገልግለው የልጅ እንዳልካቸው ካቢኔ ሲዋቀር በማስታወቂያ ሚኒስቴርነት ሀገራቸውን በማገልገል ላይ ሳሉ የካቲት አብዮት ፈንድቶ ከስልሳዎቹ ጋር ከመረሸን ከተረፉት መንግስት ባለሥልጣናት ጋር ለሰባት ዓመታት በስር መቆየታቸውን ሀብታሙ ግርማ ደምሴ የሥነ ጽሑፍ ሰዎችና ስራዎቻቸው በሚለው መጽሐፋቸው ገልጸዋል። ከስር ከተፈቱ በኋላ ኑሯቸውን በአሜሪካን አገር አድርገው በነበረበት ወቅት ከኢሳቱ ጋዜጠኛ ሲሳይ አገና ጋር በነበራቸው ቃለ መጠይቅ ሁልጊዜም ለሀገራቸው ኢትዮጵያ እንደሚጸልዩ ናፍቆት ትዝታና ዕድሜ በተጫነው ድምፅ ገልጸው ነበር። ግን ምን ያደርጋል የናፈቃዋት ሀገራቸውን ሳያዩ በተወለዱ በዘጠና አራት ዓመታቸው በስደት አገራቸው በአሜሪካን እያሉ ከዚህ ዓለም ድካም አርፈዋል። ውድ የቻናላችን ቤተሰቦች ምንም እንኳ ዛሬ ላይ የሚዲያ አይነትና ፈርቹ እየበዛ የመጣ ቢሆንም የጋዜጠኛና ጋዜጠኝነት ምህዳር ብዙ የሚያስተዛዝቡ ጉዳዮች ሲነሱበት ብናይ ለአዲሱ ትውልድ አራያ፣ ላለፈው ትውልድ ትዝታ የሆኑትን እኚህን ሰው አነሳል። መቼም እኚህ በዘመናዊ የኢትዮጵያ ጋዜጠኝነት ታሪክ በተራማጅ አስተሳሰባቸው ጎልተው የሚነሱ ጋዜጠኛ፣ የታሪክ ጸሐፊና ዲፕሎማት ታሪክ ብዙ መልክ የነበረው ነውና፣ በታሪክ በንባብና በተለያዩ አጋጣሚዎች ስለ አዱስ አቡሪ ያወቃችኋቸው ጉዳዮች ቢኖሩ ኮመንት ሳጥን ውስጥ ተውልን። ጤና ይስጥልን።